እንዴት ናችሁ ሰላም ናችሁ ወይ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው የአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ እንግዲህ ቆይታ እያደረግን ብዙ ፕሮዳክሽኖችን እየሰራን ወደ እናንተ እያደረስኩ እገኛለሁ አሁን ወደ እናንተ ማድርሰው ደግሞ የሉዊስ ኤንሪኬው ፒኤስጅ ለትልልቅ ቡድኖች እጅግ በጣም አስቸጋሪ ቡድን እየሆነ ነው ትናንት ከባርሴሎና ጋር የነበረው ጨዋታ ለዚህ አንድ ማሳያ የሚሰጠን ይመስለኛል ባርሴሎናን እጅግ በጣም ፈትኖት አሸንፎት ከሜዳ ወጥቷል። ከራስ ሜዳ ከመጀመር ወደ ተጋጣሚ ሜዳ ከመሄድ እንቅስቃሴ፣ እንዲሁም በፋይናል ሰርድ በመጨረሻዊ ሜዳ ክፍል በሚኖረው የጨዋታ ጥራት እድገት ላይ ሉዊስ ኤንሪኬ በጥንቃቄ የሚሰራ አሰልጣኝ እንደሆነ እየተመለከትን እንገኛለን። ባሳለፍነው የውድድር ዓመት ሉዊስ ኤንሪኬ በዚህ ሰዓት ችግር ውስጥ ነበረ። በቻምፒየንስ ሊጉ ከአርሰናል ጋር የተገናኘበት ወቅት እንደነበር እናስታውሳለን። ያ አርሰናል ሁለት ለዜሮ በሆነ ውጤት አሸንፎት ነበር። ከሽንፈቱ በኋላ ቡድኑን ለማስተካከል የሄደበት ርቀት ቡድኑን በተሻለ ማኔጅ እንዲያደርግ አግዞታል። ለትልቅ ጨዋታዎች እንዴት መፍትሄ መፍጠር እንደሚቻል፣ ለትልቅ ጨዋታዎች እንዴት የተሻለ ሆኖ መቅረብ እንደሚቻል፣ ትልቅ ቡድኖችን እንዴት መቆጣጠርና ማሸነፍ እንደሚቻል በአንድ ዓመት ውስጥ በለዋወጣቸው የጨዋታ ታክቲኮችና የሜዳ ላይ አተገባበሮቹ ያደገ ቡድን አሳይቶን የአውሮፓ ቻምፒየንስ ሊግም ሻምፒዮን ሆኖ አጠናቋል። ዘንድሮ ደግሞ ሉዊስ ሄንሪኬ የተዳቀለ ቡድን ይዞ መጥቷል። ከወጣትና ልምድ ካላቸው ተጫዋቾች ስብጥር ውስጥ የተለየውን አቅም ይዞ እያሳየ ነው የሚገኘው። ትናንት የተጠቀማቸው ተጫዋቾች ለዚህ ማሳያ ናቸው አብዛኞቹ የፈርስት ቲም ፉትቦልን በቅጡ ያልተጫወቱ ተጫዋቾችን በቋሚ አሰላለፍ ውስጥ በማካተት ባርሴሎናን ሲያሸንፍ እንቅስቃሴው ምን ያክል አስተማማኝ የሆነ እንቅስቃሴ እንደነበረ የሚያሳይ ሆኗል። ባርኮላ፣ ማዩሉ፣ ምባዬ እንዲሁም ከነሱ ጀርባ የሚጫወቱት እንደ ዛይሬ ኤምሪ እንዲሁም የተከላካይ መስመር ተጫዋቹ ዊሊያም ፓኮና ዘባርኒ የቡድኑ አዲስ የሆነው የጨዋታ አብዮትን እየቀሰቀሱ አዲስ የሆነውን የጨዋታ አብዮት እየለኮሱ እንዳለ የሚያሳይ ነበረ። ምንድን ነው የሉዊስ ኤንሪኬ ቡድን በየአመቱ በተለይ ያለፉት 16 17 ወራት እድገት እያመጣ የሚገኝበት ምክንያት ብለን እስኪ እንጠይቃለን። ዛሬ በሚኖረው ፕሮግራሜ ይሄን ዝርዝር አድርገን ለመመልከት እንሞክራለን። ለሱ ሀሳብ መነሻ የሚሆኑን ሁለት ፖይንቶች ላይ ነው የምናርፈው፤ የመጀመሪያው ፍሉድ ፖዚሽናል ፕሌይ እና እንዲሁም የፖሴሽን ኤንድ ሃይ ፕሬሲንግ ላይ እስኪሉ ያላቸውን ተጫዋቾች መጠቀሙ እጅግ በጣም የተሻለ ያደገ ቡድን እንዲኖረው አድርጎታል፤ እና ይህን የምንመለከት ይሆናል። ጥሩ ጊዜ እንዲሆንላችሁ እንመኛለን። ፖድካስቱን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንድትቆዩ ከወዲሁ ጋብዛችኋለሁ። በተለይ ላይክ ማድረጋችሁ ለሌሎች ላልደረሳቸው እንዲደርስ ማድረግ ስለምትችሉ ይህን በማድረግ ተባበሩን። ባርሴሎና ይዞት የሚቀርበው ቡድን ምን እንደሆነ ይታወቃል። ትናንት የተጠቀማቸው ተጫዋቾችን የሃንሲ ፍሊክ ቡድን በመስመር የማጥቃት እንቅስቃሴ ጥራት ጨምሮ የፔስጂን የመከላከል አደረጃጀት ጫና ውስጥ በመክተት የፒኤስጂን የተከላካይ መስመር ክፍልን በመረበሽ በሚፈጠሩ ስህተቶች ጎሎችን ለማስቆጠርና ብልጫ ለመውሰድ የሚሞክር ቡድን ነው። ላሚን ያማልና ማርከሽ ራሽፎርድ ከመስመር የሚሰጣቸው ስራ ይሄ ነበረ። ኦልሞ እስከ ሰባ ሁለተኛው ደቂቃ ድረስ በእኩል ሰዓት ነበር የተቀየሩት ከራሽፎርድ ጋር በእንቅስቃሴ ይህንን እንዲያደርግ የመጨረሻው የሶስቱ የተጫዋቾች አቋቋም ፈቅዶለት ተመልክተናል። በተለይ ደግሞ ይሄ ተጫዋች ሁለቱን ላይኖች የሌፍት ኤንድ ራይት ኮኔክሽንን የግራና የቀኝ ግንኙነቶችን ጥብቅ በማድረግ ወደ ላሚን ያማል ወርዶ ከዲዮንግ ጋር በመጫወት እንዲሁም ወደ ራሽፎርድ በመሄድ ደግሞ ከፔድሪ ጋር አብሮ በማገዝና ከፊት ለፊቱ የሚገኘውን ፌራን ቶሮይዝን አሳታፊ የሆኑ ሽግግሮች እንዲያደርግ አግዞት ነበር። ይህን የተመለከቱት ፔስጂዎች የፊት መስመር ላይ የሚገኙትን ተጫዋቾች የተሻለ ጥራት እንዳይኖራቸው ለማድረግ በፊት በሚገኙ የተጫዋቾች ፍጥነትና የኳስ ቁጥጥር ብልጫ እንዲሁም ከመስመር በሚነሱት የዊንገሮች ተሳትፎ የባርሴሎናን የመስመር የማጥቃት እንቅስቃሴ ህይወት አልባ አድርገውታል። ኑኖ ሜንዴዝ እና አሽራፍ ሀኪሚ ለዚህ ትልቁን ሚና የሚወስዱ ነበሩ። ኑኖ ሜንዴዝ ኮሪደሩን እንደፈለገ ሲፈነጭበትና በቁጥጥር ስር ውስጥ መክተት የሚገባቸውን ተጫዋቾች እንዲከት እድል ተሰጥቶት ይህንንም ተጠቅሞ የጨዋታውን ኮከብ ተብሎ ተመርጧል። ለሁለት ጊዜ በተጫወተባቸው ተቃራኒ ሆኖ ላሚን ያማልን በገጠመበት ጨዋታ ሁለት ጊዜ ኮከብ ተብሎ ተመርጧል። ኑኖ ሜንዴስ ትናንትናም ይህንን ኮሪደር ተጫዋቹ ሰብሮ እንዳይገባ በማድረግና በማፈን እንቅስቃሴውን በመቆጣጠር ሁለቱንም እግሮቹን እንዳይሰሩ በማድረግ የተሻለ የኳስ ቁጥጥር የሜዳ ላይ አጠቃቀም ነበረው ማለት እንችላለን። በመሄድና በመምጣት እንቅስቃሴ፣ እንደምታውቁት አብዛኛውን ጊዜ ቡድኖች የተሻለ እንዲሆኑ የሚጠበቀው ከኳስና ከኳስ ውጭ ያላቸው ነገር ነው። ከኳስ ውጭ ያለውም ነገሩ ይሄ ተጫዋች በጣም ከፍተኛ ነው። እንዳውም የሌሎች ተጫዋቾችን እንቅስቃሴ በመቆጣጠርና የሌሎች የቡድን ጓደኞቹን የእንቅስቃሴ እድገት በማየት ቡድኑ የተሻለ ወደፊት እንዲሄድ ከኳስ ውጭ ያሉ አሳታፊ ሩጫዎችን አድርገው መጥተው ጆይን አድርገው ማጥቃቱን እንዲያሳድጉ ሁሉ ያግዛል። ይህ ለአሰልጣኝ ሉዊስ ኤንሪኬ ከፊት ለፊቱ ለሚገኙት ተጫዋቾች ማለትም ለነፋቢያን እና ለነቪቲኒያ የተሻለ ሰርኩላር ነፃነት ሰጥቶት ነበረ። እንደምታውቁት የሉዊስ ኤንሪኬ ቡድን ኤንድለስ ሙቭመንትን የሚፈልግ ቡድን ነው። ይሄ የማይቋረጥ የቡድን እንቅስቃሴ የሚፈለግበት ዋነኛው ምክንያት ምንድን ነው? ስካን እያደረገ ሂደቶቹን አንድ በአንድ በራስ ሜዳ ከራስ ሜዳ ውጭ፣ እንዲሁም ደግሞ ወደ ተጋጣሚ ሜዳ እየሄደ በመግባት ሁለቱንም ነገሮች ከራስ ሜዳ ውጭና ተጋጣሚ ሜዳ ላይ ሆኖ ማድረግ የሚገባውን ነገር በነፃነት እንዲያደርግ የሚፈቅድ ነው። የሉዊስ ኤንሪኬ የጨዋታ መንገድ ፍሉድ ፖዚሽናል ፕሌይ ስለሆነ ፍሰት ያለው የጨዋታ እንቅስቃሴ የተጫዋቾችን ገደብ ስለማይፈልግ ትናንትና የነበሩት ተጫዋቾች በእንቅስቃሴ ይህንን ነገር ሲያደርጉ ተመልክተናል። ለዚህ ደግሞ የሁለት ተጫዋቾችን የመፈራረቅ ጨዋታና የቦታ መተካካት ሚና ማንሳት እንችላለን። ኤምሬይና አሽራፍ ሀኪሚ በ22 ሲትዌሽኖች ውስጥ እየተተካኩ በቦታቸው ፊት መስመር ላይ የሚገኘውን ኢብራሂም ባይል እያገዙት ነበር። 22 ሲቹዌሽን በጣም ብዙ ነው። ይሄ ተጫዋቾቹ የተሰጣቸውን ሚና ይሄ ተጫዋቾቹ የተሰጣቸውን ነፃነትና የመጨረሻውን የሜዳ ክፍል ለማጥቃት የነበራቸውን ጥራት የሚያሳይ ነው። በሌላኛው የጨዋታ ክፍል ደግሞ በኑኖ ሜንዴዝና በፋቪያን እንዲሁም ደግሞ በባርኮላ መካከል የነበረው ግንኙነትም በዚሁ ታሳቢ ያደረገ ነበር። ኑኖ ሜንዴዝ ወደፊት በሚሄድበት ሰዓት ቪቲኒያና ፋቢያን ወደኋላ ተመልሰው የኑኖ ሜንዴዝን ቦታ የማጥበቅና ክፍተቱን የመቆጣጠር፣ ተጋጣሚ መጥቶ በተለይም ተጋጣሚ ፔኔትሬት አድርጎ በመግባት የመጨረሻውን የሜዳ ክፍል በጥራት የመጫወት አቅም ያላቸው ተጫዋቾች ስላሉ እነኚህ ተጫዋቾች ነፃ ሆነው እንዳያጠቁ ለማድረግ መገደብ ስለሚኖርባቸው የኑኖ ሜንዴዝን መመለስ እስካን አድርገው የሚጠብቁ ተጫዋቾች ሆኖ እንዲቆም ይደረግ ነበር። ባርኮላ በማጥቃት እንቅስቃሴ ውስጥም ሆኖ ታሳቢ የሚያደርገው አንዳንድ የሱን ቦታ እየተካ ኑኖ ሜንዴስ እዚህ ቀጠና ላይ ስለሚገኝ የሱን ኮሪደር መዝጋትና ለማዩሉ ምቹ ሆኖ መገኘት ነበር። ይሄ ሴኒ ማዩሉ የሚባለው ተጫዋች በትናንትናው ጨዋታ እስከ 80ኛው ደቂቃ ድረስ በዚህ የውድድር ዓመት ምን ዴሊቨር ሊያደርግ እንደሚችል አሰልጣኝ ሉዊስ ኤንሪኬ በወጣት ተጫዋቾች ላይ ያለው እምነት የተሻለ የውድድር ዓመትን ሊያሰጠው እንደሚችል ሊያስረክበው እንደሚችል ከዚህ ተጫዋችና አብረው ተሰልፈው ከተጫወቱት ወጣት ተጫዋቾች እንቅስቃሴ መረዳት የቻልንበት ጨዋታ ነበረ። አሰልጣኙም ከጨዋታው በኋላ በሰጡ አስተያየት የተናገረው ነገር ያ ነው። በቡድን እንቅስቃሴ ደረጃ በተጫዋቾች እንቅስቃሴ በጣም ደስተኛውኛል። በተለይም ደግሞ የተሰጣቸውን እድል የተጠቀሙት ወጣት ተጫዋቾች የነበራቸው አፈጻጸም ቀጣዩ የፒኤስጂ የቡድን እድገትና የቡድን ግንባታ ሴፍ ሃንድ ላይ እንዳለ የሚያሳይ ነው ብሏል። እጅግ በጣም አስተማማኝ የሆነ እጅ ላይ የወደቀ የፒኤስጂ የቡድን ግንባታ ነው ያለኝ የሚል አስተያየት ነው የሰጠው። በእርግጥም ፒኤስጂ እጅግ በጣም አስተማማኝ የሆነ የቡድን ግንባታ ላይ እንደሆነ በወጣት ተጫዋቾች የተጠቀማቸውን የጨዋታ ታክቲኮችን ተረድተን አሰልጣኙ ሰፊ የሆነ አቅም እንዳለው ሰፊ የሆነ የጌም አረዳድና የተጫዋቾች የአጠቃቀም ባህል እንዳለው የሚያሳይ ነው። ለምሳሌ ትናንትና በነበረው የጨዋታ አቅም ውስጥ የአሰልጣኙ የሚፈልገው የኢንቴሊጀንት ፕሌየር ሮቴሽን ይፈልጋል። በጣም ልህቀታ የሆነ የተጫዋቾች የቦታ መተካካት ሚናን ይፈልጋል። ትናንት በነበረው የጨዋታ ልውውጥ ውስጥ ቅድም ያነሳውላችሁ የኑኖ ሜንዴዝ እና የአሽራፍ ሃኪሚ ኮሪደራቸውን በሚገባ እየተተካኩ የሚጫወቱበት መንገድ ኢንቴሊጀንት ፕሌይ ሮቴሽን ምን ያክል ለዚህ አሰልጣኝ የተጫዋቾች የአእምሮ ልህቀታዊ የሆነ የተጫዋች የቦታ መተካካት አስፈላጊ እንደሆነና የተሻለ ጥራት ያለው እንደሆነ የሚያሳይ ነው። ከዛ ውጭ የዚህ አሰልጣኝ ሌላየው ትልቁ እድገቱ ምንድነው? በተለይም በፒኤስጂ አሁን እያመጣው ያለውና እያሳደገ የሚገኘው ፖዚሽናል ዲሲፕሊን አንድ ሰው በቦታው ሆኖ መገኘት ባለበት ሲትዌሽን ውስጥ ይገኛል። በቦታው መገኘት በሌለበትና ሌላ ተጫዋች ጋር ሄዶ ሰፖርት መስጠት በሚገባበት ሰፖርት ማድረግ በሚገባበት ሰዓትም ሄዶ ሰፖርት ማድረግ እንዲችል ነጻነትን ይሰጠዋል። ያኛውን ደግሞ የከፈተውን ቦታ ደግሞ ዘግቶ ለሌላ ተጫዋች እንዲያስረክብ አስገዳጅ የሆነ የጨዋታ ታክቲክ ያሸክማል ማለት ነው። ስለዚህ ይሄ ምን ያመጣል ማለት ነው? ራፒድ ካውንተር ፕሬሲንግ ላይ ይመጣል ማለት ነው። ይሄ የኳሱን ሂደት ለማሸነፍ መልሶ ለማግኘት ተደጋጋሚ የሆነ የካውንተር ፕሬሲንግ ውስጥ ቡድኑ ይገኛል ማለት ነው። ቡድኑ ኳሱን ቶሎ ለማግኘት በተደጋጋሚ ጫናዎች በሚያሳድር ሰዓት የተቃራኒ ቡድን እንዲሳሳት ያደርገዋል። ባርሴሎና በከፍተኛ ስህተት ውስጥም የተገኘበት፣ ኮሌክቲቭ ኢነርጂውን ያጣበት ዶሚኔት የተደረገበትን መንገድ ያ ነው። ሉዊስ ኤንሪኬ በእንቅስቃሴ የፈጠረው በእንቅስቃሴ ያሳደገው ነገር ይህን ስለነበረ ማለት ነው። በዘንድሮ የውድድር ዓመት እንግዲህ በአምና የነበረው ፒኤስጂ ዘንድሮ በብዙ ቡድኖች ያው የሚጠበቅ ነው። ምክንያቱም ይዞት የሚመጣው ነገር ምን ይሆናል የሚለው ነገር አሰልጣኞች ያውቁታል ፒኤስጂን አምና ስለገጠሙት ዘንድሮ ግን እሱ ተገማች ላለመሆን ነው እንግዲህ እነኝን ወጣት ተጫዋቾች በቻምፒየንስ ሊጉ እየተጠቀማቸው የሚገኘው። የቻምፒየንስ ሊግ ውድድር ትልቁ እድገት የሚባለው ቡድኖች ተገማችነታቸውን መቀነሳቸው። ሉዊስ ኤኒሪኬ የቡድን ተገማችነትን እየቀነሰ ያለ አሰልጣኝ። በፒኤስጂ ውስጥ ተገማች አለመሆኑ ሊሰጠው የሚችለው ዋጋ ምን እንደሆነ ያውቀዋል። የተጫዋቾች አቅም ተገማች ባልሆነ ቁጥር ተጫዋቾች ፍሎሪሽ እያደረጉ እንቅስቃሴን ማሸነፍ እንቅስቃሴን መምራትና መቆጣጠር ወደሚችሉበት የራሳቸው የጌ ማረዳድ እንደሚመጡ ያውቀዋል። ፊት መስመር ላይ የሚገኙ ወጣት ተጫዋቾችን በሚጠቀምባቸው እንቅስቃሴ ውስጥ የነዛን ተጫዋቾች ባህሪ ለማጥናት ቡድኖች ጊዜ ይወስድባቸዋል። ለምሳሌ ማዩሉ የሚባለው ተጫዋች ፈጣን ነው። የቦታ እያያዙ እንዲሁም ደግሞ የሌሎች ተጫዋቾችን የቦታ አተካኩ ከባርኮላ ጋር የሚኖረው ኢንተርቼንጀቢሊቲ ወይም ደግሞ የተለዋዋጭነት ባህሪ ነው። ከኢብራሂም ባየ ጋር የነበረው ቅንጅትና ከሜዳ እንቅስቃሴው አንጻር ከኳስ ውጭና ከኳስ ጋር የነበራቸውንበት በጣም የሚደነቅ ነበር። የመጨረሻዊ ሜዳ ክፍል ላይ በተለይ የኤሪክ ጋርሲያንና ፓው ኩባርሲን እንዲሁም ጀራርድ ማርቲን እና ዩልስ ኩንዴን ሲያስቸግሯቸው እንደነበረ እንመለከታለን። በዚህ እንቅስቃሴ አብዝቶ እነኚህ ተጫዋቾች ዳር ታርገው ወቅተው ሄደው ስለሚያስጨንቋቸው በመጀመሪያው የጨዋታ ስትራክቸር ላይ የነበራቸው መተማመን እንዲሸረሸር ምክንያት ይሆናሉ። የመጀመሪያው የኳስ ስትራክቸር መተማመን የአንድ ቡድን ትልቁ ጥንካሬ ነው፣ ምክንያቱም ያን ነገር ይዞ ከቆየ ቡድኑ ማግኘት ያለበትን ነገር በትዕግስት ስለሚያገኝ ማለት ነው። ይህንን ነገር ግን ፔሲጂዎች ለባርሴሎናዎች ከልክለዋቸዋል፣ በተደጋጋሚ ጫናው ስለሚከቷቸው በተደጋጋሚ ስለሚያፍኗቸው በተደጋጋሚ ስለሚያስቸግሯቸው ከራሳቸው የመጀመሪያ የጨዋታ እሳቤ ውጭ በመሆን የራሳቸው የመጀመሪያ የጨዋታ እሳቤ የስህተት ሰለባዎች አድርገዋቸው ነበር። ስለዚህ በነኚህ በሚሳሳቱባቸው ስህተቶች ውስጥ ሁለት ነገሮች ያገኛሉ፣ ኳስና ስፔስ ያገኛሉ። በኳስና ስፔስ ያጠቋቸዋል። እንቅስቃሴው የተሻለ አድጎ እንቅስቃሴው የተሻለ ደግሞ ከፍ ብሎ ወደ መጨረሻው ታርጌት ኤሪያ ገብተው የሚፈልጉትን ነገር ይወስዳሉ ማለት ነው። ስለዚህ ኢንቴሊጀንት የሆኑ ተጫዋቾችን በፍሉድ ሙቭመንትና በራፒድ ሮቴሽን ሉዊስ ኤንሪኬ በዘንድሮው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ለሌሎች ቡድኖች አስቸጋሪ አስቸጋሪ የሚባል ቡድን ገንብቷል ማለት ነው። ስለነበረን አጠር ያለ ቆይታ ከልብ አመሰግናለሁ። ላይክ እያደረጋችሁ ሼር እያደረጋችሁ ሌሎች እንዲዳረስ አድርጉ። በያላችሁበት ጥሩ ጊዜ እንዲሆንላችሁ ምኞቴ ነው።